ደቀ መዝሙር ሆኖ ማድረግ የዚህ ራእይ የኢየሱስ ራእይ ነው ብለን የጀመርነው። የኢየሱስ ክርስቶስ ራእይ ደግሞ ምንድነው? ነው ጌታ ኢየሱስ ክርስቶስ ሰብኮ ወይም ጠርቶ የጠራቸውን ሰዎች ደግሞ ደቀ መዝሙር ማድረግን። መጥራት በወንጌል መጥራት ስንል ያልዳኑትን ባክ ያደረጉትን በየጎዳናው ላይ የምናገኛቸውን በዙሪያችን ያሉትን ሁሉ ወንጌልን ያልሰማ እስከማይኖር ድረስ በመመስከር ነፍሳትን ወደ እግዚአብሔር መንግሥት መጥራት ነው። 12 ሰው ላይ ሶስት ዓመት ከምናመን ተግቶ ሲሰራ እናየዋለን። ቁጥር የማይሸውደው ጌታችን ነውና 12 ሰው ላይ ሰርቶ ግን ብዙ ቁጥር ማምጣት እንደሚችል የሚያውቅ ጌታ። ከጌታ ስር ተምረው ደቀ መዝሙር የሆኑትን ደግሞ ጌታ በመጨረሻ ሲሄድ ለእነርሱና ለመንፈስ ቅዱስ ሰጥቶ ሲሄድ እናያለን። ማብቃት በማስተማርና በጸሎት በወንጌል የተጠሩትን የዳኑትን፣ አዳዲስ ነፍሳት በተጨማሪም በምሪት ከሌላ ስፍራ የመጡትን በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው ቃል መሠረት ከድነት ጀምሮ ደቀ መዝሙር አንድ ደቀ መዝሙር ሁለት በተለያዩ ቀናት በማስተማር ከራሳቸው አልፈው ለሌላው እንዲተርፉ ደግሞ ደቀ መዝሙር ሆነው ደቀ መዝሙር ማድረግ ድረስ በእግዚአብሔር ቃል ላይ መሠረት ያደረገ ትምህርት ይወስዳሉ። ይህ የትምህርት ሂደት የእግዚአብሔር ቃል በሙላት እንዲኖርባቸውና በውስጣቸው ባለው ጸጋ ከራሳቸው አልፈው ለሌሎች እንዲተርፉ ጠንከር ባለመልኩ ሥልጠና ይወስዳሉ። ጌታ እስኪመጣ ወይ ወደ እርሱ እስክንሄድ ድረስ በግል፣ በየዲፓርትመንቱ፣ በየቤት ኅብረቱ፣ በጉባኤ በቃል በመንፈሱ እንበቃለን። ምክንያቱም መብጣት የማያልቅ ሂደት ነው። ቤተ ክርስቲያን የተሰጣት ይሄንን ነው፣ ወንጌል እንድትሰብክ፣ የሰበከችውን ደሞ ደቀ መዝሙር እንድታደርግ፣ እነዚህ ደሞ ደቀ መዝሙር የሆኑ ደሞ ወጥተው ደግሞ ሌሎቹን እንዲጠሩ፣ የመጡትም ደሞ እንዲሁ እንደ ሳይክል እሱ እያለ እንዲሽከረከር ነው። መልአክ ወደ ዓለም የእግዚአብሔርን መንግስት እንዲሰብኩና ድዌዎችንም እንዲፈውሱ ላካቸው። በዚህ ቃል መሠረት እኛ የሚላክ ትውልድ ነን። እንደ ኢየሱስ ለነፍሳት በሚራራ ልብ ወንጌልን ዙሪያችን ላሉ የምሥራችሁ ወንጌል እንነግራቸዋለን። በቤተ ክርስቲያን በተዘጋጀ የአናካዞ የወንጌል ስርጭት ቀን ወንጌልን ለነፍሳት በሚጮህ ልብና በፍቅር የምሥራችሁ ወንጌል ለማያምኑ እናደርሳለን። ወንጌል ሰባኪዎች ደግሞ በሳምንት ሦስት ቀን የወንጌል ስርጭት ላይ ይቀላቀላሉ። ወደ መነሻው እንመለስ የሚል ቤተክርስቲያንም የምትቀዳው ከክርስቶስ ነው። የምትማረውም የምትቀዳውም እራሷንም የምታስተካክለው ከቀደመችው ቤተክርስቲያን ነው። ደቀ መዝሙር ሆኖ ደቀ መዝሙር ማድረግ አጀማመር እግዚአብሔር ለባሪያው በተናገረው መሠረት ይህ ዲፓርትመንት የተጠራ የታጠቀ የሚላክና ፍሬያማ የሆነ ትውልድ በማፍራት ከአስር ዓመታት በላይ ሲሰራ የነበረው በጀነራሎች ሃያላን አሁን ደግሞ ደቀ መዝሙር ሆኖ ደቀ መዝሙር ማድረግ በሚል ራእይዋን ቀጥላለች። ራእያችን እያንዳንዱ አማኝ በወንጌልና በጽድቅ ሕይወት ተጽዕኖ የሚፈጥር በኢየሱስ ስም የማያፍር አምላኪ ትውልድን በምድሪቱ ላይ ማስነሳት ነው። በወንጌል በመጥራት በማብቃትና በመላክ በትጋት ስታገለግል ቆይታለች። ስለዚህ እያንዳንዱ አማኝ በመንፈሳዊ ሕይወት ያደገ የበሰለ እንዲሆን እና የተማረውን የታጠቀውን የእውነት ቃል እሱም የመዳንን ወንጌል የሚሰብክ ደቀ መዝሙር በመሆን ሌሎችን ደቀ መዝሙር የሚያደርግ እንዲሆን ነው። በዚህ የሥራ ዓመታችን እንደ ቃሉ በየስፍራ ሁሉ በቤታቸው በትምህርት ቤት፣ በሥራ ቦታ፣ በመዝናኛ ስፍራዎች፣ በሕይወትና በአፋቸው በኢየሱስ የማያፍሩ ሠራተኞች አድርጋ ትልካቸዋለች። ዓላማችን አማኝ ሁሉ ማለትም እያንዳንዳችሁ በምንም የዕድሜ ክልል ብትሆኑ ደቀ መዝሙር ሆናችሁ ሌላውን እንድታደርጉ አክሊል የምትቀበሉ በኢየሱስ ፊት አንተ በጎ ታማኝ ባሪያ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ የምትባሉ እንድትሆኑ ነው። ዛሬ እንደዚህ ቲሸርት የለበሱ እዚህ የምታዩአቸው በዚች ቤተ ክርስቲያን ትምህርቱ የሚሰጠው ለስድስት ወር ነው፣ ግን የቦታ ሺፍት ስላደረግን ወደ አንድ ዓመት ሙሉ ነው አብረን እየተማር ነው። ይሄ አገልግሎት ይሄ የጌታ አደራ ከእኛ ቤተ ክርስቲያን ስላልተሰወረ በእውነት ጌታን አመሰግናለሁ። ክብር ይሁንለት፣ ጌታ ክብር ይሁንለት፣ ክብር ይሁንለት። 130 የሚያሉ ሰዎች ሰልጥነዋል። ምንድነው አላማው? ወንጌልን የህይወት አካል ማድረግ በሁሉ ቦታ፣ አንደኛ በህይወት ክርስቶስን መስበክ፣ ሁለተኛ በቃላችን ስለ ክርስቶስ ኢየሱስ ማውራት። ዛሬ ለነሱ ስልጠናውን ስለጨረሱ እንደ ቤተ ክርስቲያን የምስክርነት ወረቀት ሰርተፍኬት ስላዘጋጀች ይህንን ስራ መስራት ቀላል አይደለም። በጣም በጣም ከባድ ስራ ነው። ነገር ግን በእግዚአብሔር ጸጋ በጣም ቀላል ነው። ስለዚህ ምን ይፈልጋል? የሰውን መሰጠት፣ ትውልድ ላይ ለመስራት ዋጋ መክፈል፣ ቁርጠኝነትን ይፈልጋል። ከመሪያችን በእውነት በእግዚአብሔር ፊት እና በእናንተ ፊት ነው የምናወራው። አይደክመውም እስክትሉ ድረስ ዋጋ ከፍሎ የሚያስተምር ክትትል የሚያደርግ ለዚህ ነገር እንድንበቃ የሚያስፈልገውን ነገር ሁሉ የሚያግዘን የሚረዳን መሪያችን ነውና ስለዚህ ጌታን እንባርካለን በእውነት ጌታን እናመሰግናለን እኔ በዚህ በጣም እደሰታለሁ መንገድ የሚያሳያችሁ ስላለ የእግዚአብሔርን ቃል የሚያስታጥቃችሁ ለእውነት እንድትኖሩ በመጨረሻው ዘመን በእግዚአብሔር ፊት ስትቀርቡ የማታፍሩበት በጎ ታማኝ ባሪያ የምትባሉበትን እውነት የሚያስተምረን መሪ ስላለ ጌታን እባርካለሁ እኛ ግን የተሰቀለውን ክርስቶስን እንሰብካለን።